ሰራችለት ብሩኬ፣ ሰው ቤት ሄዶ ምን አስተኛው? ያላችሁት መጀመሪያ እናንተ አላላችሁ? ሂድ ሂድ ስትሉት የነበረው ሲቀጥል ደግሞ ፍቅርህን ግለጽ የምትሉት፣ ፍቅር ለሚገባው ሰው ነው የሚገለጸው። አያቸው አለ ብሩኬ ፍቅር ገልጻለሁ ብሎ በርከክሲል ሲል ሀይሚ ፍንግል ብታደርገው። ስለዚህ ወንድሜ እንዳትገልጽ ይቅርብህ። እንዲህ እሱ ለክብሯ ብሎ ቤቷ ሄዶ ተኝቶ ምን ደረሰው? ምን ጠቀመው? ውሃ ተደፋበት። ውሃ ማለት እርግጥ ምን ማለት አይደለም፣ እያካበድኩ አይደለም። አካበድሽ ለምትሉ ሰዎች ግን ለሃይሚ እናቴ ክብር አይወድላትም። እሷ እሷ ክብር አይወድላትም። ስለዚህ ለእሷ ተንበርክኮ ፍቅርን ከመጠየቅ ይልቁንስ እንዲሁ መጋተት ነው የሚሻለው። ገባችሁ አይደለ? እኔ ኮመንት ስር እየመጣችሁ እኛ ትበሉብኝ፣ እኔ ምን ላደርጋችሁ? ቆይ እኔ ትናንትና ባየሁት ልክ በቪዲዮ ልክ ነው የገባኝን ነገር የተረጎምኩት። ደግሞስ አራት ልጆች ይመጣሉ ማለት ምንድነው? ኖሩ ታዲያ አንድ ወንድና ሴት አብሮ ከሆነ ሲጀመር በቃ ይሄው ነው የሚፈጠረው። ሌላ ምን አዲስ ነገር አለ? አይተያዩ ምን አይሉ ምን ይሰራሉ። ታዲያ ፍፄን ለምን አባረረችው? ፍፄም ወንድ ነው፣ ብሩክም ወንድ ነው። ግን ብሩክ ጋር ለየት ያለ ነገር አለ። ስለዚህ ብሩክ ካድ ብሩክ ካደረ የሃይሚ ቤት አራት ልጆች ይመጣሉ አልኩኝ። ምንድን ነው የሚያንጫጫችሁ? ቀድሞ ቅዱ ሊያወጡት እነሱ ናቸው፣ እኔ አይደለሁ እንዴ ውድፈላ ሰላም ጤና ይስጥልኝ። የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ለዚህ ቻናል አዲስ ኮላችሁ፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ። እንግዲህ ትናንትና ብሩኬ ሶፋ ላይ ተኛለሁ ብሎ፣ እኔ የምለው ሃይማኖት ታደሰ፣ ትንሽዬ ፍራሽ የለሽም? ነበር እንደዛ መሬት ያስተኛሽው ለምንድን ነው? ቆይ እንደዛ ምንጣፍ ላይ ይተኛል? ምንጣፉ እኮ በጫማ በእግር ይረግጣል፣ እንዴት እዛ ላይ ይተኛል? ቆይ ፍራሽ የለሽም ይመስልሽ ረቴቴ አታዋርጂ፣ ተይ፣ በጎቹን አታዋርጃቸው። እንዲህ ምን ሆነች ነው? ወይኔ ቤተሰቦች፣ ይጀመር ማለት ነው። ይሄ ይሄ ፕራንክ ይጀመር። ብሩኬ ሀይሚ ጋ ሄዶ አላደረም፣ አልገባም። እውነቱን ስነግራችሁ ማለት ነው። እውነቱን ስላላወራሁ ትላንትና አንጫጫችሁ አይደል? እኔ እውነቱን ስነግራችሁ፣ ብሩኬ እዛ ሄዶ ይህችን ቪዲዮ ፕራንኳን ተነጋገሩ፣ ሰሩ። ግን ይሄን ያህል ውሃ ትደፋብኛለህ ብሎ አላሰበም ብሩክ እውነቱን ትነግራችሁ። ተኛ ውሃ ልድፋብህ እንደዚህ እንደዚህ አይዲያውን ተነጋገሩ እንጂ ይሄን ያክል እንዲህ አድጋ የምደፋበት አልመሰለውም ብሩክ ለዛን የደነገጠው ገባችሁ። እና አይዲያውን ተነጋግረው እንደሰሩት እናውቃለን። ነገር ግን በዚህ ልክ ግን አልጠበቀም ብሩክ። እሺ ሲቀጥል ደግሞ በረዘግቶባት የት አድራ ይሆን ብላችሁ ስትጨንቁ ያደራችሁት ምን ይሄ እኮ ነው፣ በጎቹ። እናንተ ትንጫጫላችሁ እንጂ ብሩክ የፈለገውን ነገር ቢወስም ምንም አታመጡ ሄደም ምንም አታመጡም። በር ዘጋም አደረም አስገባት ብላችሁ እንኳን በር ላይ ሄዳችሁ አልታገላችሁም። አያችሁ አይደለም፣ ችግራችሁ ለዚህ እኩሉ። እኛ የምንታገለው ወደን አይደለም፣ በጎቹ። ትናንትና ኮመንት ስር ያላችሁኝ ሰዎች ነው ይሄ ቪዲዮ ምሰራው። ሌሌሎቻችሁ አይመለከትም። ለሌሎቻችሁ በጣም ይቅርታ። ለበጎቹ ነው ይሄ መልስ ማለት ነው ሶ ስለዚህ ብሩኬ ባደረገው ሀይሚ ባደረገችው ነገር ተናደን ሳይሆን ድርጊቷ ነው። እንደዛ እንድትባል ያደረጋት ደግሞ ስራ አራት ልጆችን ስላወራው እቅድ አላቸው፣ ፕላን አላቸው። ሲጀመር እኮ ብሩክ እኮ አላደረም እኮ በሩ ቆለፈ፣ ልብሱን ቀየረ፣ ወጥቶ ማታ ሄደ። ካሜራ ማንም አለ። በዚህ አጋጣሚ እሷ ካሜራዬን ሰክቼ ምናምን ስትል እውነት መስሏችሁ ነው እንዴ? ረ ተሸውዳችኋል። እውነቱን ስላልነገርኳችሁ ከፋችሁ። ስለዚህ እውነቱን ልንገራችሁ ዛሬ ማለት ነው። ካሜራማን አለ፣ ሁሉም አሉ። ሲጀመር ያችን ቪዲዮ ሰሩ። ብሩክ የልብሱን ቀየረ፣ ወደ ቤቱ መጣ። እሷ ብቻዋን አደረች። ካላስ ሲጀመር ብሩክ እኮ አሁን ሴት አቅፎ የማደር አላማው አሁን አይደረም። አይደለም፣ ይህንን ወቁ ጥንቅቅ አድርጋችሁ አሁን አይደለም። ታዲያ እኮ ሀይሚ የምትናደረው ለምን ይመስላችኋል? ከዛሬ ነገ ወሰዱብኝ ቀሙኝ እያለች እኮ ለዛ እኮ ነው። በሆነ ባልሆነው እንዲህ አመን ስትንጭንጭ የሚያደርጋት ወረሽ ደርሷል ብሏል ብሩኬ እንጂ እኔ እኮ አላማቸውን ሳቷል አላልኩም እኮ። ግን በፕላን ያስቀመጧቸው አራት ልጆች ስላሉ አንተ ሳላመተኛት የለብህም፣ እንደምንም ብለህ ይሄ ውሃ መኝታ ቤት ጸባዩን አሳምሮ ቢተኛ ይሄ ውሃ ይደፋበትም ነበር ገባቸው። ስለዚህ አንድ ሴት ልጅ ተነስታ በዛን ሰዓት እንቅስ የያዘውን ሰው ውሃ ስደፋበት ነገር ፍለጋ ነው። ምን ትፈልጋለች በዛን ሰዓት? ምንም አምትፈልገው ነገር የለ። ስለዚህ ግዴታ ራስ ልጅ መንጣት አለበት ብዬ ቪዲዮ ሰራሁኝ። እኔ ምን ያቀዱትን እኮ ነው የተናገርኩት። እቅዳቸውን በዚህ ሰዓት ብታረጉት በቃ ሀይም ይፈልጋለች አልኩኝ። እኔ እውነቴን እኮ ነው እንዴ፣ መብቴ ነው እኔ ማውራት መብቴ ነው አይደል እንዴ? የገባኝን ነገር ሲቀጥል ወንድምሽ እቅድ አለው። እኔ ወንድም እቅድ እንዳለው ጥንቅቅ አድርጌ ነው የማውቀው፣ ግን እንቅፋት እንቅፋት አለበት። በቃ ሁሌ እንቅፋት ያደናቀፈዋል ወደ ፕላኑ እንዳይደርስ እንቅፋት። በቃ ከታች ሁሉ ያለ አይደለ እንቅፋት አቃላችኋል። እንደዛ አይነት ነገር አለበት። ይሄን ነገር አውቃለሁ። እንቅፋቱ እንዲጥልህ አይገባም። ያደናቀፈህን ድንጋይ አንስተህ ወርውረህ ወደፊት መሄድ አለብህ። እንቅፋቶች ቢበዙም ቦታ እንዳሰጣቸው ነው እኛ እያልን ያለ ነው። እኛ ሰምታችኋላ። ስለዚህ ሁሉም ነገር በጊዜ ነው የሚሆነው፣ እና እኔ የተናገርኩት ነገር ላንገበገባችሁ ሰዎች፣ ዛሬም ብሩክ እኔ ብሩክ ጋ ነው ዛሬ ያለውጥ ማለት ነው እና ታምሌ ላይ ስለማረገው ማለት ነው። ብዙ ሰዎች ተቃጥላችሁ እንደምኮምቱልኝ አውቃለሁ። እሱንም ደግሞ ለትላንትና ለጻፋችሁልኝ ሰዎች ነው ይሄን ታምሌ ላይ የማደርገው ማለት ነው። ሶ እየመደራቸው ወጥ እንድታደርጉ ወተት አለ። በነገራችን ላይ ከተናደዳችሁ እንጂ የትናንትና ቪዲዮ የተሰራው ፈታ የሚያደረግ ነው፣ የሚያዝናና ነው። ከዚህ በፊትም ጽጌ እንደዚህ ሰርታው ከዳኒ ጋር እንደውንም ጽጌ ፌንት ወድቃባቸው ምናምን ሙዝ እየበላች ምናምን ውሃ ማለት ነው ወይ እንደዚህ አይነት ነገር ስሰሩ ሪስክ ያስወስዳቸዋል ድንገጤ በራሱ የሆነ ኬዝ ካላችሁ ይጥላቸዋል። እና እነ ዳኒ ሰርተውት ነበረ አንድ ጊዜ ማለት ነው። እና አይቼዋለሁ፣ የተሰራ ድራማ ነው። ከና አብርሃም ጋም የሆነ ምን ፓርት ላይ ነው ተሰርቶ አይተነዋል። ነገር ግን ያው እናንተ ስላልገባችሁ ነው ላስረዳችሁ የሞከርኩት። እና ደግሞ እኔ ስላልኩኝ ያኔ ሃይማኖት ፍላጎቷ ነው ወይም ደግሞ ነው ማለት አይደለም ግን የቢሮ የቪዲዮ እይታና የእሷ ድርጊት የእሷ አኳኋን ለእንደዛ አይነት ነገር ይዳርጋል። እና ያቀዳችኋቸው የአራት ልጆቹ ጉዳይ ይሳካ ነው ያልኩት። ሶ እናንተ አራት ልጅ የምትሉት ታዲያ ተገዝተው እንዲመጡ ነው ወይስ ከየት እንዲመጡ አስባችሁ ነው? ገና ፕላናቸው ሳይሳካ ገና እነሱ ሳይግባቡ ገና እነሱ አንድ ቤት ሳይኖሩ ገና እነሱ ፍቅራቸውን ሳይገላለጡ ፍቅር ሳይገልጥ ስሎ የለ እንደዛ ሳይገላለጡ ሀይሚ እርጉዝ ሆነች እያላችሁ ታምሌን ላይ ምን ላይ የምንለጥፉት ከየት እያመጣችሁ ነው? በሀሳባችሁ ነው አይደል? እኔም በሀሳቤ ነው ያልኩት በቃ በሐሳቤ ዛሬ አራት ልጆቹን ቡቡዬ በቃ እንደምንም አታሳልፍ አልኩኝ። በቃ አታሳልፍ አልኩኝ። ስለዚህ እናንተም ምትሉትን ነው ያልኩት እኔ። እናንተ አሁን ሀይሜ ያረገዘች በቃ ቤቢ ሻወር ይሰራላት፣ ሰርጋቸው ነው እያላችሁ ፎታቸውን ስትሰሩ ለእናንተ ነውር አይደለም። እኔ ግን አውርቼ አራት ልጆቹ ሀይሜ እንዲመጡ ፈልጋላይ ስላልኩ የሆነ ነውር መሰላችሁ? ልዩነቱ ምንድን ነው እስኪ ንገሩኝ። መቼስ አራት ልጅ ተገዝቶ አይመጣም እኮ አይደል? ተለፍቶ ንሺ ካለ አዝመራ ሲዘመር እንኳን ንሺ ንሺ ካለ ነው ጥሩ ጥሩ ሰብል የሚወጣው፣ ታውቃላችሁ ይህን እንዴ። ስለዚህ ለምን ንገሩኝ ትላላችሁ? እንዳልገባው ሰው ድጋሚ አታስቆኝ። እንደው እናንተ ሰዎች ማለት ነው ከሞታተሮች እና በማይመለከታችሁ ገብታችሁ አንዳንዴ ስታሽቃብጡ ግርም ይለኛል ማለት ነው። ሰው እና ከእናንተ እኔ አልበልጥም ለማለት ያክል ነው። እና ድራማ፣ ፕራንክ፣ ፕራንክ አይደለም ላላችሁኝ ደግሞ አዎ ፕራንክ አይደለም፣ ፕራንክ አይደለም። ነገር ግን ሀይሚ ዝም ብላ ተቀበለችው ቤቱ ወይም ደግሞ ሄዶ አደረ ብላችሁ በማግስቱ ማሽቃበጣችሁ ስለማይቀር ግዴታ ቤት አድራለሁ ብሎ ቪዲዮ ስለሰራ እሱ በእንትናን ዴት ቤት አደረ ስለምትሉ ምን አደረገች እሷ? ይሄም ውሃ መድፋት እሱ ደግሞ እዛ መተኛት ግን ውሃው ሲደፋ እንደዚህ በባሊ ሙሉ አልነበረም የተነጋገሩት። ብሩክ ያናደደው ነገር ያ ነው እንጂ ካሜራ እንዳለ ያውቃል። ግን አንድ ባሊ ውሃም ጥቼ እደፋብሃለሁ ብላ አልነገረችውም። በቃ ውሃ እንደምትደፋበት ተነጋግረው ነው የሰሩት። ሲጀመር ብሩክ እዛ ምንጣፍ ላይ አቧራ ላይ እንዴት ነው የሚተኘው? አቧራ ስላችሁ ማንም ጫማውን አድርጎ ይገባል ምናምን። እንዴት ነው እዛ ላይ አለምንም ፍራሽ የሚተኘው? ምን ይህን ምንድን ነው እንትን ምንድን ነው እዚህ ጻድቃን የገባው መስላችሁ እንዴ ጻድቃን የገባ ሰው ነው እንደዛ ጸሎት ላይ ሲሆን ምንጣፍ አንጥፎ የሚተኛው ስለዚህ ያለው እኮ የሃይማኖት ቤት ነው የኮንዶሚኒየም ቤት ላይ ሁለተኛ ፎቅ ላይ እኔ ትከታቻላችሁት ምን ብላችሁ ይሆን ድም ድም ድም ሲሉባችሁ ምን መንብለዋች ይሆን መቼስ ወይኔ በድጋሚ ንሳቅ ዛሬ ማለት ነው መጀስ ብሩክ ቤት መቷል። ዛሬ ዛሬማ ሃይማኖት ወንድ አምጥታለች እያላቸው ስትታዘቧቸው ነው። በእርግጠኝነት አላደሩም። ሲጀመር ብሩኬ ልብሱን ቀየረ፣ ወጣ፣ ሄደ። እንደዛ ካለች ማለት መሄዱን የርእሳቸው ጉዳይ እሱ አድራ አድራለሁ ቤት ስላለ በዛው ገብቶ አሊጋ ውስጥ እንደቀረ ነው አይደል? እናንተምታስቡት ልብሱን ቀይሮ ግን ቤቱ ሄደዋል። አትሽ ሸወዱ ማለት ነው። ሁሉም ናቸው ሲጀመር። እና እንዲገባቸው ፈልጌ ነው የኔ ውድ ቤተሰቦች፣ ላልገባቸው ሰዎች ማለት ነው። ሌላው ደግሞ ሄኖክና ፍፄ ማናስታረቃቸው እንደዛ ተደባድቦ ተዋቅ ሰው እንደዛ እንዲህ እናንተ በትርፍ ጊዜያቸው ስፖርት ነው ምን ምሰሩት? ቆይ ግርም ብሎኛል። ትናንትና ሄዶ ሀይሚን ይቅርታ ጠይቃት ብሎ በሀይሚ ርዕሰ አድርጎ አይሄድም። ግርም ያለኝ ፓርት ደግሞ ይሄ ነው። ይቅርታ አድርግላታል መች ተጣሉ ሲጀመር? ምን የሚያጣላ ነገር አለ እናንተ እንደዛ ተጓቅሳችሁ ማንም ሳያስታረቃችሁ ከታረቃችሁ ሄኖ ከሀይሚ ጋር ምን ይቅርታ የማይባባልበት ነገር ምን አለ ብላችሁ ነው? ይቅርታ ካላረክላትማ የኛን ንግስት ብላችሁ በጎቹ ነገር የምታቀሳስሩት እነሱ እኮ አንድ ላይ ናቸው እኮ አንድ ላይ እኮ ነው። ከዛ በኋላ ፕራንኩ ከተሰራ በኋላ እራታቸውን በልተው ምናምን ከዛው ብሩክ መኪና አለው። በፈለገ ሰዓት ወደ ቤቱ በፈለገ ሰዓት አሚጋ ይመጣል። በቃ ስራቸውን ይሰራሉ፣ ወደየ ስራቸው ሶ አላማ ያለው ሰው እንዲ ነው። ግን ለእናንተ ይምሰል ቤት አድራለሁ ብሎ ስላለ ብሩኬ ቤት ማደሮን ሊያሳያችሁ ነው። ለእናንተ ሲያድርም ደግሞ ምን አይነት ሲኦል ውስጥ ገብቶ እንደነበረ እንድታዩ ነው። ምክንያቱም እናንተ እንደምታስቡት አይደለም። ሁሉ ነገር ገባችሁ አደለ? በነሱ በራሳቸው ጭንቅላት እንደሚመሩ ማወቅ መቻል አለባችሁ። አሁን ብሩኬ ቤት ስለገባ ደስ ብሏቸዋል። እኔ ግን የሆነ ነገር እንደሚመጣ እጠብቅ ነበር። እንደውም ምን ያሰብኩት እሱ ቤት አድሮ ቴዲያን ኳኩቶ ይመጣና የሆነ ድብድብ ይመጣል። ይህን ነበር ያሰብኩት እንጂ ይህን ውሃ አላሰብኩትም እውነት ለመናገር ማለት ነው እውነት ለመናገር በፍጹም ይሄን አላሰብኩትም እና ይሄ አዲስ ነገር ነው ስለዚህ እናንተ የጠበቃችሁት ደግሞ ሌላ ሮማንቲክ ምናምን በቃ ወይ እንኳን ቤት ገባ ብሩክ ምናምን የናንተ የናንተ ንግስት እንዲህ ዝም ብላ ትቀበላለች? እንዲህ ነገረኛ ሴት ዝም ብላ ትቀበልም እኮ ቡና ብልታ ማለት ነው፣ ብዙ ወሬ አውርታ፣ ከዛ በኋላ ብዙ አሚታ ታ፣ ከዛ በኋላ እንደዛ ነገረኛ ሴት ነው። ጎረቤት ድሮ ድሮ አታቁም፣ ድሮ አሁን አይደለም። አሁንማ ቡና የሚያጣጣም የለም፣ ቲክቶክ እያለ ማነው? ቡና አፍልቶ ጠርቶ እያወራ የሚጠጣ ማን ያዳምጣል? ቲክቶክ እያለ አሁን አሁን አይደለም ላችሁ፣ ድሮ ነው ብላችሁ፣ ድሮ ስለዚህ ሃይሚን አታቋትም እናንተ። ስለዚህ በደንብ ወቋት በጎቹ፣ በደንብ ሳታቋት ወንድማችንን ተንበርከክ፣ ተቀንጠስ፣ ተፈለጥ አትሉ። አሁን ብሩኪ ፍቅር ሊጠይቅ በርከክ ሲል ፍንግፍትር እንደምታደርገው እኔ ሃይሚ እርግጠኛለሁ። ስለዚህ ለምን ብለ ተንበረከካለ? አትስማቸው፣ እነኝህም በጎች እንዲህ እንደነ ልክ እንደነ ቃልዬ አይነት ፍቅሩን ሳይገልጽ ቤት ገባ። ሃይሚ ደግሞ ቤት ኪራዩ ያተነው ምናምን፣ ቤት ኪራዩን እሱ አይደል የሚከፍልልሻ አንቺ ደግሞ እኔ ደግሞ ከሐዲስ አይመቸኝም። ቤት ኪራይ እየከፈለ የሚያኖረሽ ማን ነው ብሩክ አይደለ? አናቅም፣ እንደኛ እናቃለን እኮ። የቤት ዕቃ ቤት ኪራይ የሚከፍለው ብሩክ አይደል? አይ እኔ ስሚዋሽ ሰው አልወድም። ሌላው ደግሞ ሬሳ ወንድ ልጅ ሬሳ ይባላል። ብሩኬ እኮ እውነት ሞት እኮ ነው ወንድ ልጅ ሬሳ መባል። አረ በስመ አብ! ሴት ሚስት ሚስት እንደዛ ወንድ ልጅ ሬሳ ጋለች ወይኔ ወንድሜማ በቆሙን የገደለችው ትናንትና፣ የምሬን ስነግራችሁ አይባልም፣ በጣም አይባልም፣ ነውር ነው። አንድ ሴት፣ አንድ ሚስት ወንድ ላይ ተነስታ ሬሳ ስትል፣ ኧረ በኢየሱስ አያድርስ ነው፣ አያድርስ ነው። ፈጣሪውን አያድርስ የሚያቅሰው ያውቀዋል። ቤተሰቦች አመሰግናለሁ። ለማንኛውም ቻው።